የግሪን ሌጋሲ በአፋር ክልል ማስጀመራችን ይታወሳል እዚያ ስንጀምር የነበረን ሕልም ከሰባት ቢሊየን ያላነሰ ለመትከልና ዘንድሮ 32 ቢሊየን ለመድረስ አቅደን በክረምቱ 7.5 ቢሊየን ችግኝ አሁን በድምሩ 32.5 ቢሊዮን ችግኝ መድረስ ይችለናል። ይህ በዓለም እጅግ ትልቁ ከተረተረት ከኮንፈረንስ፣ ከስብሰባ፣ ከአበል መሰብሰብ ያለፈ የተግባር የአፎረስቴሽን ስራ ነው። እስካሁን በዓለም ላይ ኢኮሲስተም በሚመለከት በጣም ብዙ ኮንፈረንሶች ተካሂደዋል፣ ብዙ ውይይቶች ተካሂደዋል። በዚህ ደረጃ ፕራክቲካል አክሽን የወሰደ ኢንቨስት ያደረገ ሀገር ግን የለም። ኢትዮጵያ ከዚህ አንጻር ቀዳሚና አሪያ የሆነ እጅግ የሚያኮራ ተግባር ፈጽማለች ነገር ግን ያቀድነው ነው 50 ቢሊዮን ችግኝ መትከል ነው ቀሪ ሶስት አመት አለን በየአመቱ ስድስት ስድስት እንኳን ብትከል 18 ቢሊዮን መትከል እንችላለን ሰባት ሰባት ብትከል 21 ቢሊዮን መትከል እንችላለን እንደ ልማዳችን ካቀድነው በላይ ለመትከል የሚያስችል አፈጻጸም እንዳለን ያመለክታል። መላው ኢትዮጵያ ህዝብ፣ አሁን አካባቢውን በግሪን የማልበሱ ተግባር ዛፍ መትከል ብቻ ሳይሆን ምግብ መትከል፣ መድኃኒት መትከል፣ ዝናብ መጥራት፣ ማር ማብዛት፣ ለከብቶች በቂ የሆነ መኖ ማሰናዳት፣ የአፈር መሸርሸርን መታደግ፣ ለልጆቻችን ካሉን ሀብቶች መካከል እጅግ ዋነኛ የሆነውን መሬታችንን፣ የተፈጥሮ ሀብታችንን ንጹሃችንን ማሸጋገር ስለሆነ ትልቅ ትልም ትልቅ ሐሳብ በኢትዮጵያውያን የተባበረ ክንድ እየተሰራ ያለ ታሪክ ስለሆነ፣ ባቀድነው ባሰብነው ልክ እስክንፈጽም እንደ ከዚህ ቀደሙ የጸና አቋምና ትጋት ከሁላችን ይጠበቃል። አሁን ያለንበት ስፍራ የዛሬ ሶስት ዓመት አራት ዓመት ገላጣ ቦታ ነው። የዚህ አካባቢ ማህበረሰብ የዚህ ወረዳ ህዝብ በትብብር ከባቢውን ግሪን ማድረግ ችሏል። በጥቂት ዓመታት ውስጥ አሁን ደግሞ የማርቀፎ እያስፋፋ ይገኛል ግሪን ማድረጋችን አፈር መጠበቃችን ዝናብ ማከላችን ኤኮሲስተሙን ሰላማዊ ማድረጋችን ብቻ ሳይሆን ገንዘብ የምናገኝበት ሆኗል ይህ ስራ በፍሩት በቡና በሻይ በተለያዩ ፕላንቶች መጠናከር አለበት። የኢትዮጵያን ብልጽግና የምናረጋግጠው አፈር ምድራችንን ውሃችንን ከመጠበቅ ጭምር ስለሆነ መላው የኢትዮጵያ ሕዝብ ላለፉት ጥቂት ዓመታት ያሳየውን ትጋት ብርታት፣ ያሳየውን የስራ ተነሳሽነትና ውጤት መንግስት በእጅጉ ያከብራል። ሁሌም እንደምንናገረው ግሪን ሌጋሲን ባቀድነው ካቀድነው በላይ ቀድመን እናሳካለን። ህዳሴን እናሳካለን። በስንዴ የጀመርነውን ልማት እናሳካለን። አሁን በሌማት ትሩፋት ዶሮ ላይ ማር ላይ ስጋ ላይ ወተት ላይ እንቁላል ላይ እጅግ ተስፋ ሰጪ ጅማሮ ጀምረናል። የሌማት ትሩፋት በቅርቡ ድጋሚ ገምግመን የምናጠናክርና ከፍተኛ ውጤት የምናመጣበት ይሆናል። በሚቀጥሉት ዓመታት ኢትዮጵያ ውስጥ ከስንዴት ብዛት የተነሳ ዳቦ ከዶሮ ብዛት የተነሳ ደግሞ ስጋ የማይወደድበት ሀገር ለመፍጠር ያለን ትልም ይሳካል። ውድ ኢትዮጵያውያን ከቅዠት የወጣ ህልመኛ የሆነ የሚተገበር በእቅድ በዝግጅት ላይ የተመሰረተ እንደዚህ አይነት አስደሳች ስራ እንድንሰራና የኢትዮጵያን የድህነት ታሪክ የልመና ታሪክ በሚጨበጥ የታሪክ ጥፋት ወደ ብልጽግና ጎዳና እንድንወስዳት አደራ። ኢትዮጵያ የጀመረችውን የብልጽግና ጉዞ፣ ኢትዮጵያ የጀመረችውን ሁለንተናዊ ለውጥ የማጽናት ጉዞ ሊያቆመው የሚችል ምድራዊ ኃይል የለም። እንበለጽጋለን፣ እንጸናለን፣ እንቀጥላለን። ለልጆቻችን ውብ አገር እናስረክባለን። አመሰግናለሁ።